ሰላም ውድ የጎዶሊያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶሊያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮችን ወደ እናንተ ይዘን የመጣ ነው የውሃ ማጣሪያዎችን ወይም ደግሞ ወተር ፊልተሮችን ሲሆን በመጀመሪያ የምንመለከተው እንግዲህ ኮሪያ ኪንግ በመባል የሚታወቁ አነስተኛ ሳይዝ ማኑዋል የውሃ ማጣሪያ አይነቶችን ነው ማለት ነው። እነዚህ የውሃ ማጣሪያዎች እንግዲህ ማኑዋል የተባሉበት ምክንያት ምንድን ነው? ስራቸው ማጣራት ብቻ ስለሆነ ማለት ነው። ዲጂታል ሲሆኑ ያሞቃል፣ ያቀዘቅዛል፣ እንደገና ተጨማሪ ማቀዝቀዣ ፍሪጅ ቤት ይኖራቸዋል ማለት ነው። እነዚህ ግን እንደዚህ አይነት ሳይሆን አነስ ያለ ዋጋቸው፣ በዋጋ ደረጃ ስናያቸው ዋጋቸው አነስ ያለ ነው ዝቅተኛ ወይም ደግሞ ሙቅና ቀዝቃዛ ለማይፈልጉ ሰዎች የተጣራ ውሃ ብቻ ለሚፈልግ ሰው የተዘጋጁ ናቸው ማለት ነው። ብራንዱ ኮሪያ ኪንግ በመባል የሚታወቅ የውሃ ማጣሪያ አይነት ነው። እነዚህ እንግዲህ ሁለት አይነት ናቸው ሳይዛቸው ማለት ነው። 16 ሊትር እና 28 ሊትር የሆነ ሳይዝ ያለው የውሃ ማጣሪያ አይነት ነው ማለት ነው። እነዚህ እንግዲህ ወደ ሶስት ስቴጅ የሚሆን ውሃው በሶስት ስቴጅ የማጣሪያ ሲደስ ውስጥ አልፎ ነው ማለት ነው ንጹህ ውሃ የምናገኘው ይሄ መሆኑ እንግዲህ ውሃው በደንብ እንዲጣራ ያደርገዋል ማለት ነው። እዚህ ጋር ከላይ የምንመለከተው እንግዲህ የራሱ የሆነ ሴራሚክ ካርትሬጅ አለው ሴራሚክ ማጣሪያ ማለት ነው። ከዛ ሁለተኛው ላይ በምንሄድበት ሰዓት እንግዲህ የተለያዩ ሳንዶችን እናገኛለን። እንደ ዚዮላይት የሚባል የሳንድ አይነት አለ። እንደገና ደግሞ ዚንክ የመሳሰሉ የማዕድን አይነቶችን አብሮ የያዘ ነው ማለት ነው። ሌላው እንግዲህ እነዚህ የማይካ ቦዲ ያላቸው የውሃ ማጣሪያዎች ናቸው። እንደገና ደግሞ እዚጋ ወተር አውትሌት አላቸው። በፑሽ በተን ነው እንግዲህ የተጠራውን ውሃ ልክ ተጣርቶ ከተጠራቀመ በኋላ ፑሽ አድርገን እዚህ ጋር ብርጭቋችንን ደቅነን የብርጭቆ ማስቀመጫ ላ ላይ አብሮ አላት ፑሽ አድርገን እንቀዳለን ማለት ነው። ፑሽ በተንም ስለሆነ እንግዲህ እቃችን ለረዥም ጊዜ እንዲያገለግለን ይረዳልናል ማለት ነው። ሴራሚኩ እንግዲህ የአንድ አመት ጊዜ አገልግሎቱ፣ ልክ ከአንድ ዓመት በኋላ ፌል ያደርጋል ማለት ነው። ሌላው እንግዲህ እነዚህን የውሃ ማጣሪያዎች በምንጠቀምበት ሰዓት ማድረግ ያለብን የተለያዩ ጥንቃቄዎች አሉ። ከነዛም ውስጥ አንዱ እንግዲህ ውሃችንን ውሃ ማጣሪያችንን በየ15 ቀን አንድ ጊዜ ማጠብ ይኖርብናል ማለት ነው። ለምን 15 ቀን ከቆየ በኋላ የውሃው ጣም በሚቀየርበት ሰዓት ጠብቀን እቃችንን ማጠብ አለብን ማለት ነው። ይህ የኮሪያ ኪንግ 28 ሊትር የውሃ ማጣሪያ በጎዶላ ሴሌክትን ሾፕ ውስጥ እስከ 6 ሺ ብር ድረስ የተሸጠ ይገኛል ማለት ነው። በመቀጠል ደግሞ የምናገኘው የዲስፔንሰር አይነት እንግዲህ ቤታ የውሃ ማጣሪያ አይነት ነው ማለት ነው። እነዚህ የውሃ ማጣሪያ አይነቶች እንግዲህ ዲጂታል ዲስፔንሰር ናቸው። እነዚህ ዲጂታል ዲስፔንሰር ማለት ምንድን ነው? ሆት እና ኮልድ ወተር ያለው ላዩ ላይ የውሃ ማጣሪያ አይነት ነው። በተጨማሪም የታችኛው ክፍል ላይ የውሃ ማቀዝቀዣ ወይም ደግሞ ፍሪዘር አላቸው እስከ ሀያ ሊትር ድረስ የሚደርስ ሌላው እንግዲህ እነዚህ የውሃ ማጣሪያዎች እንግዲህ ጃራቸው እንደምታዩት እስከ ሀያ ሊትር ድረስ ይደርሳል። የሆት ወተሩም እንደገና ደግሞ የኮልድ ወተሩም ለያዮቻቸው የራሳቸው የሆነ ፓወር ስዊች አላቸው። ንቋ በምንፈልግበት ሰዓት ላይ ፓወር ስዊቻችንን አድርገን ተጠቅመ ጨረስ ደግሞ ውሃ አድርገን እንደገና ቀዝቃዛ ብንፈልግበት ሰዓት ላይ ፓወርሶቻችንን አድርገን ና ውሃ አድርገን መጠቀም እንድንችል ተደርጎ የተዘጋጀ ፓወርሶች አለው ማለት ነው። ሞተራቸውም አሪፍ ኮምፕሬሰር ስላለው ለውሃችን እንግዲህ አሪፍ ፈጣን የሆነ የማቀዝቀዝ ሂደት ይጠቀማል ማለት ነው። ሌላው እነዚህ የውሃ ማጣሪያዎች ላይ የምናገኘው ተጨማሪ ነገር ምንድን ነው? ይህንን ከላይ ያለውን የውሃ ማጣሪያ ይህንን የዋተር ፊልተር መጠቀም ባንፈልግ ወይም ደግሞ ትልቁን የሃይላንድ ጃር የምንጠቀም ከሆነ ላያቸው ላይ አብራቸው ከካምፓኒ የሚመጣ የጃር መሰኪያ አለ። ይህንን ወተር ዲስፔንሰራችን አንስተን ይህኛውን የጃር መሰኪያ ወተር ዲስፔንሰራችን ላይ እንገጥምና ፊልተሩን በማንሳት ማለት ነው። ከዛ እዚህ ላይ እንደምታዩት እንደዚህ ከገጠም ነው በኋላ እዚህ ላይ ጃሩ እንሰካለን ማለት ነው። ያው ጃሩ ኦልሬዲ የተጣራ ስለሆነ የሞቀና የቀዘቀዘ ውሃ በዚህኛው የወተር አውትሌት ብርጭቆ ማስቀመጫ አለው። እዚህ ጋር እንደምትመለከቱት እንግዲህ መጠቀም እንችላለን ማለት ነው። ይህ የቤታ ወተር ዲስፔንሰር ቴን ዲግሪ ሴልሽስ ፐርቱ ሀወር የሙቀ ውሃ እና እንደገናም ደግሞ በዘጠና ዲግሪ ሴልሽስ እስከ አምስት ሊትር ፐር ሀወር ድረስ የቀዘቀዘ ውሃን ይሰጠናል ማለት ነው። ዋጋውን በጎዶላያስ ኤሌክትሮኒክ ሾፕ ውስጥ እስከ ሀያ ሶስት ሺ የኢትዮጵያ ብር ድረስ የተሸጠ ይገኛል ከነፃ የዴሊቨሪ አገልግሎት ጋር ማለት ነው። በመቀጠል የምናገኘው የወተር ዲስፔንሰር አይነት እንግዲህ የሚዲያ ወተር ዲስፔንሰር ነው ማለት ነው። ሚዲያ ወተር ዲስፔንሰር እንግዲህ ገበያ ላይ አሁን ላይ አሪፍ ከሚባሉ የወተር ዲስፔንሰር አይነቶች ውስጥ በዋነኝነት የሚጠቀስ የወተር ዲስፔንሰር አይነት ነው። እነዚህ እንግዲህ ተሻሽለው የመጡ የቅርብ ጊዜ ሞዴሎች የሆኑ የወተር ዲስፔንሰር አይነት ነው ማለት ነው። ይሄ እዚህ ጋር እንደምትመለከቱት እስከ ሀያ ሊትር ጃር ያለው የወተር ዲስፔንሰር ነው። ትልቅ ካፓሲቲ ያለው እንደገና ውስጥም ላይ ታንከር አላቸው። ውስጥም ላይ ማጠራቀም ያለው ውሃ፣ የተጠራውን ውሃ ማለት ነው የሚያጠራቀምልን ፓርት አለ ማለት ነው። የዚህ የሚዲያ ወተር ዲስፔንሰር እንግዲህ ሌላው ተጨማሪ ነገር ምንድን ነው? የራሳቸው የሆነ ሃንድሊንግ አላቸው። ከቦታ ቦታ ማንቀሳቀስ ብንፈልግ ይህን የውሃ ማጣሪያ ሃንድ ላለ ላዩ ላይ የተገጠመለት ማለት ነው። እንደገና ውስጠኛውን ክፍል በምንመለከትበት ሰዓት ላይ እነዚህ እንግዲህ ሆት ወተር፣ እንደገና ኮድ ወተር እና ኖርማል ወተር አውትሌት አላቸው። እንደገናም ደግሞ ተጨማሪ ቻይልድ ሎክ ሲስተም ናቸው። እነዚህ ቻይልድ ሎክ ሲስተም ስለሆኑ ልጆች አሁን ለምሳሌ ቤት ውስጥ ሙቆሃው ፈሱ እጃቸውን እንዳይልጣቸው እንዳይጎዳቸው ቻይልድ ሎክ ሲስተም ስለሆነ አዋቂዎች ብቻ መቅዳት እንዲችሉ ተደርጎ የተገጠመ የሆት ወተር አውትሌት ነው ያለው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የራሱ የሆነ የብርጭቆ ማስቀመጫዎች አሉት። ብርጭቆችን እዚህ ጋር ውጭ አድርገን ፕሬስ በማድረግ ሽ በማድረግ ብቻ እንድንቀዳ ተደርጎ የተዘጋጀ ነው ማለት ነው። ሌላው ወደ ታችኛው ክፍል ስንሄድ እንግዲህ የራሳቸው የሆነ የማቀዝቀዣ ክፍል አላቸው። ይሄ የምታዩት ከሀያ ሊትር ድረስ የሚደርስ የማቀዝቀዣ ክፍል ነው ማለት ነው። ወይም ፍሪዘር ነው ማለት ነው። ሌላው በተጨማሪነት እነዚህ የወተር ዲስፔንሰሮች ላይ የምናገኘው ተጨማሪ ፊቸር ምንድን ነው? ይሄኛውን የወተር ዲስፔንሰር ውሃ ማጣሪያ ፊልተር ማንጠቀም ከሆነ ወይም ደግሞ ጃር የምንጠቀም ከሆነ ይሄኛውን በማንሳት ይሄኛውን በማንሳት እችኛውን እዚህ ጋር የምትመለከቷትን የጃር መሰኪያ ወተር ዲስፔንሰራችን ላይ እንደዚህ አድርገን በመግጠም ጃራችን እዚህ ላይ ሰክተን የሞቀና የቀዘቀዘ እንዲሁም ኖርማል ውሃ በምንፈልግበት ሰዓት ላይ ፑሽ በማድረግ እየቀዳን እንድንጠቀም ተደርጎ የተዘጋጀ የወተር ዲስፔንሰር አይነት ነው ማለት ነው። እንደገና ሌላው ተጨማሪ እዚህ ወተር ዲስፔንሰር ላይ የምናገኘው ፊቸር ምንድን ነው? የሆት ወተር እና የኮልድ ወተሩ ፓወር ስዊች በየብቻ አብሮ ተገጥሞለታል ማለት ነው። ሙቀ በምንፈልግበት ሰዓት እንዲሁም ቀዝቃዛ በምንፈልግበት ሰዓት ላይ ፓወር ስዊቻችንን ኦን በማድረግ እንዲሁም ተጠቅመን ስንጨርስ ውፍ አድርገን በማጥፋት ሶኬት መንቀል ሳይጠበቅብን መጠቀም እንችላለን፣ የውሃ ማጣሪያችንን ማለት ነው። ከቦዲ አንጻር በምንመለከትበት ሰዓት እንግዲህ እነዚህ ጠንካራ ቦዲ ያላቸው ሌላው ደግሞ በር ስላለው አዋራ እንደገና ደግሞ ልጆች ምናምን ማሽኑን እንዳይነካኩብን ይረዳልናል ማለት ነው። እንደገና ከውበት አንጻር እነዚህ እንደምታዩት እንግዲህ ከፍ ያለ ሳይዝን ያላቸው ለቤታችን ግሬ ይሰጡናል በተጨማሪነት ማለት ነው። ይህ የወተር ዲስፔንሰር አይነት እንግዲህ ከካምፓኒው እስከ ሁለት ዓመት ድረስ የሚደርስ ዋስትና የሚሰጥበት የወተር ዲስፔንሰር አይነት ነው። በጎደላስ ኤሌክትሮኒክ ሾፕ ውስጥ እስከ 27500 የኢትዮጵያ ብር ድረስ የተሸጠ ይገኛል፣ ከነፃ የዴሊቨሪ አገልግሎት ጋር ማለት ነው። በቀጣይነት ደግሞ የምናገኘው የወተር ዲስፔንሰር አይነት አፍትሮን በመባል የሚታወቅ የወተር ዲስፔንሰር አይነት ነው። ይህ የወተር ዲስፔንሰር አይነት እንደምትመለከቱት እንግዲህ ከፍ ያለ ጃር ሳይዝ ያለው ነው። እስከ 20 ሊትር ድረስ የሚደርስ ጃር ወይም ደግሞ ወተር ፊልተር ጃር ያለው ነው ማለት ነው። ወደ ታችኛው ክፍል በምንሄድበት ሰዓት ተጨማሪ የምናገኛለን። እላዩ ላይ ማቀዝቀዣ አለው ወይም ደግሞ ፍሪጅ አለው ማለት ነው። እስከ ሀያ ላይ ስድረስ የምትደርስ ፍሪጅ አለው። ሶስት አይነት የውሃ ማውረጃዎች አሉት ሆት እና ኮልድ እንዲሁም ደግሞ ኖርማል ወተር ማለት ነው። ወይም ሙቅ፣ ቀዝቃዛ እና ኖርማል ወተሮች ማለት ነው። ሌላው በተጨማሪነት የምናገኘው ደግሞ አዲሱ ነገር ምንድነው? ቻይልድ ሎክ ሲስተም ነው ይኛውም ልጆች ቤት ውስጥ በሚኖሩበት ሰዓት ላይ ቢጫኑት እንኳን እንዳይወር ወይም ደግሞ አዋቂዎች ብቻ እንዲቀዱ ተደርጎ የተገጠመ ነው ማለት ነው። የሆት ወተሩ ውሃ ማውረጃ ያም መሆኑ ልጆች እጃቸው እንዳይለጣቸው ቆሃው ይረዳቸዋል ማለት ነው። በተጨማሪነት እንደምታዩት እንግዲህ የራሱ የሆነ ሳንድ አለው ላዩ ላይ ከላይም ደግሞ እንደምትመለከቱት የወተር ፊልተር ጨርቅ አለ። እነዚህ ሶስት ስቴጅን አልፎ የሚያጠራ የውሃ አይነት ነው ማለት ነው። ውስጣቸውም ላይ የራሳቸው ታንከር አለ። ታንከር ውስጥም ውሃ ያጠራቀማል ማለት ነው። በተጨማሪነት የፓወር ስዊች አለው። የሆት ወተር እንደገና የኮልድ ወተር ፓወር ስዊች አብሮ የተገጠመለት ነው። በሁለት አይነት የከለር አማራጭ እናገኘዋለን። በጥቁር እና በሲልቨር የከለር አማራጭ ማለት ነው። ሌላው ማድረግ ያለብን ጥንቃቄ ዚህ ውሃ ማጣሪያ ላይ ምንድን ነው፣ ይሄኛው ወተር ፊልተሩን ጃሩ በየ15 ቀኑ ሊሆን ይችላል በየሶስት ሳምንት ልዩነት እያጠብን ብንጠቀመው ከዛ በኋላ ደግሞ በየአንድ ዓመት ጊዜ ሳንዷ መቀየር አለባት፣ እሷን መቀየር አለብን ማለት ነው። ማድረግ ያለብን ጥንቃቄ ያኛው ነው። የብርጭቆ ማስቀመጫ ያለው እዚጋ ብርጭቆ ማስቀመጫዎችን ላይ አስቀምጠን ኦቶወተር ስንፈልግ ኦቶወተር፣ ኖርማል ወተር ስንፈልግ ኖርማል ወተር፣ እንደገናም ደግሞ ኮልድ ወተር ስንፈልግ ኮልድ ወተር የሚለው ፓርት ላይ አስቀምጠን ብርጭቋችንን በእጃችን ማሳይጠበቅብን መቅዳት እንችላለን ማለት ነው። ከቦታ ቦታም ለማንቀሳቀስ እንግዲህ እነዚህ ቀለል ያሉ ስለሆኑ እንደልባችን ከቦታ ቦታ ማንቀሳቀስ እንችላለን። ከካምፓኒው እንግዲህ እነዚህ የአፍትሮን ወተር ዲስፔንሰሮች እስከ ሁለት ዓመት ድረስ ዋስትና ይሰጥባቸዋል። የኮምፕሬሰር አይነታቸውም አሪፍ የሚባል ኮምፕሬሰር ነው። ሁለት ዓመት ደግሞ ሎንግ ታይም ነው። ረዥም ጊዜ ዋስትና ያላቸው እቃዎች ደግሞ አሪፍ የጥራት ደረጃም ስላላቸው ነው። ካምፓኒው እስከ ሁለት ዓመት ድረስ ዋስትና የሚሰጠን ማለት ነው። ይህ የአፍትሮን ሀያ ሊትር ወተር ፊልተር ያለው የውሃ ማጣሪያ እንግዲህ በጎዶላይስ ኤሌክትሮኒክስ ሾፕ ውስጥ እስከ ሀያ ስድስት ሺህ አምስት መቶ ብር ድረስ እየተሸጠ ይገኛል ከሁለት ዓመቱ ዋስትና ጋር እንዲሁም ከነፃ የትራንስፖርት አገልግሎት ጋር ማለት ነው። ውድ የጎዶላይስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስት ማድራሻችን ቁጥር አንድ ፊጋ መብራቱን ሳያሻገሩ፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንት ሱፐርማርኬት አጠገብ እንዲሁም ቁጥር ሶስት ብሮ ዩካታ መድሃኒያለም ዲደዋን ከጻፍ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር 0116597201159 ያገኙናል። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል መልእክታን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብ ሁሉ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን።